ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። ከሰሞኑ የኢትዮጵያ ንግድ ባንክ ለደንበኞቹ የውጭ ምንዛሬን በማቅረብ የውጭ ምንዛሬ ፍላጎትን በስፋት እያስተናገደ ይገኛል። በተለይ ይህንን አገልግሎት ማድረጉ የውጭ ምንዛሬ እጥረትን ለመቅረፍ ትልቅ እልባት እየሆነ ይገኛል። ሆኖም ከሰሞኑ የጥቁር ገበያ ሐዋላ በተለይ በዚህ ሁለት ቀናት ውስጥ አፈትልኮ ብዙዎቻችንን አስገርሟል። ይህንን በተመለከተ ነው እንግዲህ በዛሬ ዕለት ዛሬ ማለትም ጥቅምት 16 2018 ሙሉ የዋጋ ዝርዝሩን ወደ እናንተ ይዘንላችሁ የቀረብ ነው። ቪዲዮውን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ክቡራን ተመልካቾች እንግዲህ በዛሬ ዕለት እሁድ ነው እንደምታውቁት፣ የባንክ የምንዛሬ መረጃን የማደርሳቸው በትናንትና ዕለት ቅዳሜ ዕለት የዋለውን መረጃ ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። በዛሬ ዕለት እንግዲህ አንድ የአሜሪካ ዶላርን በጥቁር ገበያ ስንመለከት 170 ብር ከ79 ሳንቲም ሲመነዘር 100 የአሜሪካ ዶላር 17,079 እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በተደጋጋሚ ነግሬያቸዋለሁ። እሁድ በባንክ ቤት እንጂ በጥቁር ገበያ ሐዋላ ዌብሳይቱ በማንኛውም ሰዓት መረጃውን ያስነብበናል። ያንን መረጃ ነው እንግዲህ የተከታተልን ወደ እናንተ የምናደርሰው። አዲስ ተመዝጋቢዎች ስትመጡ ነው እንግዲህ እሁድ እንዴት ነው ይሰራሉ ይምናምን እያላቸው ስለምጠይቁ ሌላው ይሮ ነው። በዛሬ ሁለት አንድ ሮን ስንመለከት 198 ብር ቀስጥና ሳንቲም ሲመነዘር 119890 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 556 ብር ከ63 ሳንቲም ሲመነዘር 100 የኩዌት ዲናር 55663 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው እለት አንድ የካናዳ ዶላርን ስንመለከት 117 ብር ከ29 ሳንቲም ሲመነዘር 100 የካናዳ ዶላር 11729 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 213 ብር ከ33 ሳንቲም ሲመነዘር 100 የስዊስ ፍራንክ 21333 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 225 ብር ከ83 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22583 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ እንደምታውቁት የኳታር ሪያል መረጃን ዌብሳይቱ ባያስነብበን በሁለት ቀን አንድ ቀን ወደ እናንተ እናደርሳለን። በትላንትናው ምሽት እንግዲህ አንድ የኳታር ሪያልን መረጃ ስንቀበል 43 ብር ከ25 ሳንቲም ሲመነዘር 100 የኳተር ሪያል 4325 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ ከተለያዩ ቦታዎች ለማሰባሰብ ይችላናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ሁለት አንድ የሳውዲ ሪያልን ስንመለከት 45 ብር ከ19 ሳንቲም ሲመነዘር 100 የሳውዲ ሪያል 4519 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ዕለትም አንድ የዱባይ ደርሃም 46 ብር ከ88 ሳንቲም ሲመነዘር 100 የዱባይ ደርሃም 4688 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለትም አንድ የጆርዳን ዲናር 238 ብር ከ81 ሳንቲም ሲመነዘር 100 የጆርዳን ዲናር 23881 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለትም አንድ የአውስትራሊያ ዶላር 105 ብር ከ85 ሳንቲም ሲመነዘር አንድ መቶ የአውስትራሊያ ዶላር 10585 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለትም አንድ የባህሬን ዲናር 453 ብር ከ10 ሳንቲም ሲመነዘር አንድ መቶ የባህሬን ዲናር 45310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው እለትም አንድ የእስራኤል ሽቅል 48 ብር ከ85 ሳንቲም ሲመነዘር 100 የእስራኤል ሽቅል 4885 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ የኦማር ሪያል 442 ብር ከ40 ሳንቲም ሲመነዘር 100 የኦማር ሪያል 44240 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ60 ሳንቲም ሲመነዘር 100 የቻይና ዩዋን 2360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ ዕለታዊ ምንዛሬ ዋጋ ተመኑ የሩሃ ፎሬክስ በትናንትናው ዕለት እንግዲህ በከፍተኛ ሁኔታ ጨምሮ አንድ የአሜሪካ ዶላርን ወደ 166 ብር ያስገባው ሲሆን በትናንትናው ዕለት መረጃ፣ ማለትም የዕለተ ቅዳሜ አንድ የአሜሪካ ዶላር ላይ ጭማሪ በማድረግ 167 ብር ከ52 ሳንቲም ገዝቶ 170 ብር ከ87 ሳንቲም እየሸጠ ይገኛል። ዩሮን 191 ብር ከ07 ሳንቲም ገዝቶ 194 ብር ከ89 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 43 ብር ከ62 ሳንቲም ገዝቶ 44 ብር ከ49 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትን 45 ብር ከ70 ሳንቲም ገዝቶ 46 ብር ከ61 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 214 ብር 40 ሳንቲም ገዝቶ 218 ብር 67 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመኑን በትናንትና ዕለት ለመመልከት ችለናል ማለት ነው። እንግዲህ የጥቁር ገበያ ሐዋላ በዚህ 3 ቀናት ውስጥ እጅግ በከፍተኛ ሁኔታ ጨምሯል። ያ ማለት እንግዲህ ወደ 158 ብር ወርዶ የነበረ ቢሆንም ከ3 ቀን በፊት የዛሬ 3 ቀን አካባቢ ግን ባልተጠበቀ ሁኔታ መውጣቱ ብዙዎቻችንን እንግዲህ ያስጨንቃል። በተለይ እንግዲህ ከ15 ቀናት በፊት የኢትዮጵያ ንግድ ባንክ የተለያዩ የውጭ ምንዛሪ እጥረትን ለመቅረፍ እጅግ በርካታ በአለማት የተለያዩ ሀገራት ላይ በመሄድ የጥቁር ገበያ ሐዋላን በማስቀረጥ እንዲሁም በዛ ያሉ ወገኖቻችን በህጋዊ መንገድ እንዲልኩ የተለያዩ ስራዎችን እየሰራ ይገኛል። አሁን ላይ የጥቁር ገበያ እንግዲህ ወደ መዳከሙ የሚያደርስ ሁኔታ ይኖራል። ዞሮ ዞሮ የምናየው ነው የሚሆነው። ቪዲዮውን ላይክ ላይክ ሼር ሼር፣ እንዲሁም ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት መረጃ እንዲደርሳችሁ በየቀኑ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ ለማለት ያክል እንወዳለን። በዛሬው ዕለት እንግዲህ የጠዋቱ ዕለታዊ የምንዛሬ ዋጋ ተመን በባንክ እንዲሁም በጥቁር ገበያ በንጽጽር ወደ እናንተ አድርሰናል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ንላለን።